የወረጉ ጉን በማደብ ወይም ወይ በማታቁ ሰው ቢሆን አሁን እኮ ምን መጣ መሰላችሁ? ኢትዮጵያ ላይ አንድ ዘመድ አረብ ሀገር ካለው ወይም ደግሞ ልጅሽን ያግቱብሻል ወይም ቤተሰቦችሽን ያግቱብሻል። ምክንያቱም አራት መቶ ሺህ አምስት መቶ ይጠይቁሻል ከዛው አንቺ ወዲ ሳይሆን ጠልተሽ ያና አራት መቶ ሺህ ብር እንድታመጪ ማለት ነው። አይታችሁ ከሆነ ፊልም ላይክ ፊልም ላይ የሚደረገው ነገር አሁን ላይ በአረብ ሀገር ሴቶች ላይ በተግባር እየተደረገ ነው ያለው። የምር በጣም ነው የሚያመው። ባዳ ሰው ቢሆን ወይም ችግር የለው ግን፣ የራሳችሁ ሰው እንደዛ ሲያደርጋችሁ ግን በጣም ነው የሚያመው። ታውቃላችሁ፣ ስሜቴን ከውስጥ ወደ ውጭ ላውጣው ዛሬ ማለት ነው። ኢትዮጵያ ያሉ ሰዎች እናንተ ገንዘብ እንድትልኩ የምትወዱትን ነገር ለማሳጣት ይሞክራሉ። ለምሳሌ እኛ አረብ አገር ያለን ሴቶች በእናቶቻችን አንደራደርም። ኦኬ። እናንተ ከእናታችሁ ጥሩ ኮንታክት፣ ከእናታችሁ ጋር የምታወሩ ከእናታችሁ ጋር የምትመካከረው እናታችሁ ጀግና ከሆነች ለእናንተ ከእናንተ ወንድሞቻችሁ ሊሆኑ ይችላሉ፣ አባቶቻችሁ ሊሆኑ ይችላሉ ምን ያደርጋሉ? ከእናንተ ገንዘብ ለመቀበል እናንተን ባዶ ለማድረግ እናታችሁን ቤት ውስጥ ይጠምዳሉ። ወላሂ እውነቴን ነው የምላችሁ፣ እኮ ግልጽና ግልጽ የሆነ ነገር ነው። እኔ እዚህ ጋር ውስጤ ላይ የሚሰማኝን ስሜት ለመናገር ነው ቻና ላይ ከፈትኩት። ከባችሁ እናንተ አረብ ሀገር ያላችሁ ሰዎች በጉልበት ብትረዱ በሀሳብ ብትረዱ ማንም አያገባው። ገንዘብ ካልሰጣችሁ እናንተ ሰው ተደርጋችሁ አትቆጠሩ። አንቺን ሰው ነሽ ብለው የሚያስቡት ወይም ደግሞ ጠፋሽ፣ የት ነሽ ብለው የሚፈልጉሽ ገንዘብ እስከሰጠሽ ድረስ ነው። ገንዘብ ካልሰጠሽ ማንም አይፈልገሽም። ብዙ ጊዜ አስባችሁት ከሆነ ወይም ተመልክታችሁ ተረድታችሁት ከሆነ ወይም አሳስባችሁ ከሆነ ገንዘብ ልካችሁ፣ ገንዘቡን የሚፈልጉትን ገንዘብ ከላካችሁ በኋላ ደርሶኛል ብለው አይደውሉም። እውነቴን ነው ምናገራችሁ ማለት ነው። አይደውሉም። የሆነ ጊዜ ደግሞ ሲቸግራቸው አንቺን ጅንጀና ማለት ባይ ዘ ዌይ ጅንጀና ማለት ባለጌ ነገር ምናምን ማለት አይደለም፣ እናንተን የማሳመን ስራ መስራት ማለት ነው። አሁን ደላላ የሆነ ቦታ እናንተን ለማስገባት በጣም ጥሩ ነው፣ ይሄና ህልብር ታገኛለች ምናምን የሚላችሁ ነገር፣ እናንተ ደግሞ ፈላጊ ስለሆናችሁ የምታምኑት ነገር አለ አይደለ? ልክ እንደዛ ማለት ነው። ይሁን፣ በጣም እናሳዝናለን። ኦኬ አንድ የምንወዳት አንድ እናትን ለማሳጣት በጣም ይታገላሉ። ከኛ ጋር ማለት ነው በጣም ነው የምናሳዝነው። ባይዘ ማንም አይረዳ ነው የምል፣ በጣም እናሳዝናለን ነው የምላችሁ። ግን ምንድን ነው እራሳችን ፕሮቴክት ለማድረግ እና እራሳችን ነገ እነዛ ሰዎች ፊት ላለመውደቅ መሞከር መቻል አለብን። ዛሬ እኛ የምንረዳቸው ሰቦች ነገ ብንወድቅ አያነሱንም። አያነሱንም ብቻ ሳይሆን አንቺ ታመሽ እንድዚህ እየተፈራገድሽ እየተፈራገጥሽ እያጣጣርሽ ከሞት ጋር ና ኮንቴክት አድርገሽ እየታጣጣርሽ ብትመጪ ማንም ያምንሽ ሰው የለም። አብዳ ነው ይልሻል። አንቺ እኮ አላበድሽም። ትላንትና አረብ ቤት ስለፊ ስደክሚ ነገን ለማሻሻል የኖርሽ ሴትዮ አገር ቤት ስትገቢ ምንም ነገር የለሽም። ገባችሁ። ምንም ብታደርጉ ደግሞ ምስጋና የላችሁ። ያሳዝናል የሆነ ምስጋናውን ተውትና ለምሳሌ ለሆነ ሰው የሆነ ነገር ቤተሰቤ ነው ብላችሁ አደረጋችሁ አይደለም ዛሬ በጣም እርዳታ ያጡ የሚረዳቸው ሰው ያጡ በርካታ ሰዎች አሉ ምንም አይነት እርዳታ የሌላቸው ሰዎች የሚበሉት እንኳን እነሱ በራሳቸው ጥረት ተጣጥረው የሚያገኙ ሰዎች አሉ የሚበሉትን ብቻ ማለት ነው ሌላ ነገር አሉ ማሰብ ይቅርና ማለት ነው ግን እዚህ ጋር እናንተ ለራሱሽ እኮ እንጀራ አምሮች ሊሆን ይችላል። ለቤተሰቦችሽ እያደረግሽ ያለሽ ችግር የለውም ቤተሰቦች ናቸው ወልደዋል አሳድገውኛል። ግን ለምን አይረዱኝም ነው ጥያቄው። እዚህ ጋር የሆነ ሰው ቴንኪው ከቤተሰቦቻቸው አንቺ ጠንካራ እንደሆንሽ ጎበዝ እንደሆንሽ ምናምን ሲነግሩሽ ይበልጥ ለመጠንከር ትሞክራላችሁ። የምሬን ነው ኩምላችሁ። ግን የሆነ አክልን ኦልሬዲ እናንተ ሰጥታችኋል ግን ማሟለት ካልቻላችሁ ደግሞ ግዴታ እናንተ የማሟላት ስርዓቱን መስራት የለባችሁ። ማሟላት አልቻልሽም። እዚህ ጋር ደሞዝሽ ወይም አርባ አምስት ሺ ብር ነው ያለሽን፣ ደግሞ አርባ አምስት ሺ ብር ልከሻል። ምንም የለሽም። በጣም ብዙ አመት ለእነሱ እየለፋሽ እየተንከራተሽ ነው ያለሽው፣ ግን ማንም አይረዳሽም። የሚታያቸው ያጎደልሽው ነገር ነው የሰጠሽው ስሰጭ የኖርሽ ምናምን አደለም። አሁን እኔ እንደዛ የሚያስለቅሰ ማለት እኔ ላይ ስለደረሰብኝ ነው። ብዙ ደግሞ ከዚህ በላይ ከዚህ በላይ ደርሶባችሁ ሊሆን ይችላል። ምሬት ነው። ግን እናንተ ስታጡ፣ አረብ ሀገር ላይኮ ተመችቷችሁ አደለም፣ መታሳልፉት አደለ ወይም የሆነ ቤት ትሄዳላችሁ፣ ርቧችሁ፣ ያንን ስራ ላለመተው ስራ ታችሁ ላለመቀመጥ በጣም ልጣጣራላችሁ ግን እነሱ የሚያስቡት ሁሌ እናንተ ተመችቷችሁ እንደምትኖሩ ነው የሚያስቡት። ሁሌ አንቺ ታጫለሽ፣ አንቺ ይከፋሻል፣ አንቺ ታለቅሻለሽ ብለው አያስቡ። ወላሂ እውነት ይህን ነው ምላችሁ። በጣም ይሄ ይሄ ነገር ሰው ገንዘብ አይስጣችሁ፣ ችግር የለውም እኮ ወላሂ እውነት ነው። ገንዘብ አይስጣችሁ፣ ግን ወራም ሲሰጣችሁ ደስ ይላል ማለት ሙራ የሚሰጣችሁ ሰው በገንዘብ አታገኙትም። ገባችሁ? እዚህ ጋር አንቺ ለነሱ ብለሽ እንደ ሻማ እየቀለጥሽ ነው። ገባሽ? እያመመሽ እንኳን እንዳልታመምሽ ሆነሽ እየሰራሽ ነው። እነሱን ደግሞ ላለ ማስከፋት ስለኔ ይጨነቃሉ። አይ እነሱ እኮ ላይጨነቁም ይችላሉ። ገባሽ? ሲቸግራቸው ብቻ የሚጨነቁት እነሱ። ግን ከዚህ ሁሉ ነገር የተማርኩት ምንድን ነው በቃ የተማርኩት ነገር ራሴን ላለመውደቅ ኮንትሮል ማድረግ አለብኝ። ለራሴ ያለሁት እኔ ብቻ ነኝ። ገባች። ሰው የገዛ ቤተሰባችሁ በሆነ በምትወዱት ነገር እናንተ ብር እንድትልቁ ማለት ነው። በምትወዱት ነገር ላይ ሲፈታተናችሁ በጣም ያማል። ባይሰሙኝ፣ ወላሂ ስሜቱ በጣም ቀልድ አይደለም። ማዳ ቢሆን ወይም በማታቁ ሰው ቢሆን። አሁን እኮ ምን መጣ መሰላችሁ? ኢትዮጵያ ላይ አንድ ዘመድ አረብ ሀገር ካለው ወይም ደግሞ ልጅሽን ያግቱብሻል ወይም ቤተሰቦችሽን ያግቱብሻል። ምክንያቱም አራት መቶ ሺ አምስት መቶ ይጠይቁሻል። ከዛ አንቺ ወዲ ሳይሆን ጠልተሽ ያና አራት መቶ ሺ ብር እንድታመጪ ማለት ነው። አይታችሁ ከሆነ ፊልም ላይ ፊልም ላይ የሚደረገው ነገር አሁን ላይ በአረብ ሀገር ሴቶች ላይ በተግባር እየተደረገ ነው ያለው። ይህም በጣም ነው የሚያመው። ባዳ ሰው ቢሆን ወይም ችግር የለው ግን፣ የራሳችሁ ሰው እንደዛ ሲያደርጋችሁ ግን በጣም ነው የሚያመው ታውቃላችሁ። እኛ አይገባንም፣ ይዘው ይሄ ነገር ማልቀስ ለእኛ ይገባል። ምክንያቱም እኛን የራሳችን ነገር ተቆጣጠር ስንት መቆጣጠር የለብን ነገር ተቆጣጠር ነው። እዚህ ሀገር ላይ የምንኖረው ተመችቶን አይደለም። እባካችሁን ቤተሰቦቻችን ተረዱን፣ በቃ ተረዱን፣ የብር በጣም ተረዱን። የሰዎቼ በጣም እወዳችኋለሁ። በጣም አከብራችኋለሁ። ስላለቀስኩ ባችሁ በጣም ይቅርታ።